በጣም የሚያሳዝን ነገር እየተፈጠረ ነው። እውነት ቤተሰብ ዛሬ እኔ ማን እንዳስታወስኩት አውቃላችሁ? የማርክ ፍቅረኛ የቡታጅሯ ሄሉ ማለት ነው። በእውነት በሰዓቱ በጣም ብዙ ሰው ነበር የፈረደባት እሷ ተለይታው እንደሄደች እሷ አልፈልግም እንዳለችው ሁላችንም የተረዳ ነው። በሰዓቱ እኔ ሁለት ቪዲዮ ነበር የሰራሁት ማለት ነው። ግን እኔ ያን ያክል ሄሉን አልተናገርኳትም። ነገር ግን አሁን ላይ ሳስበው ይሄ እንዴት ነው ህመሟ ተረዳኝ ቆስሏ ተረዳኝ ማን አልፈልግም እንዳለና ማን እንደተጎዳ ማንም ጎጅ እንደሆነ አሁን ላይ ነው የገባኝ። ምክንያቱም የሄሉ ዕጣ ፈንታ ከቢዝ ደረሰ። በጣም ያሳዝናል። የማጠብቁትን ሰው ባልጠበቃችሁት ሁኔታ ስታገኙት ደግሞ በጣም ያሳፍራልና ቤዚን ከዚህ ድረስ ገፋፍተ ገፋፍተ ያደረስካት አንተ ነበርክ። ለዚህ ከሮቤል ጋር ራሱ እንደዚህ ብላ እንድትመጣ የገፋፋት አንተ ነበርክ። አንተ ባታሳያት ኑሮ እሷ በዚህ ደረጃ ባልሆነች ነበር። አንተ ግን የምታደርጋቸው ነገሮች የምር ናቸው። ምክንያቱም ከልጅቷ ጋር የሆነ ስር የሰደደ ነገር ያለ ነው የሚመስለው ማርክ ምንም አዲስ ነገር የተፈጠረ አይደለም። ቤዚን ለማስቀናት አይደለም እያደረግህ የነበረው፣ ስር የሰደደ ነው። ገና ከልጅቷ ጋር ኬክ ምናምን አድርገህ ወይን አዛ ጋር አዘጋጅተህ የጠበቃት ቀን የሆነ የሆነ ነገር እንዳለ ያስታውቅ ነበረ፣ በመካከላቸው ማለት ነው። እና ቤዚ መልስ ስጠይቀህ እንደዛ አሩጠ ሄድ ከወለካ ወደ አይደለም እውነት ስለሆነ በቃ ቤዚ እውነቱን ስለደረሰችበት መልስ አትተነው አይደል ማርክ? እኔ አሁን መምጣት አልፈለኩም ነበረ፣ ግን በጣም ያዘንኩት እንደዚህ ሳያቸው ማለት ነው የምር በስማመችን ልጅ ያልታገሰችው ነገር አልነበር። ባለፈው ራሱ ኤፍሬም ካሜራ ሳይይዙ ከልጅቷ ቤት ቁጭ ብለው ደረሰባቸው አይደል? ከካሜራ ጀርባ እንግዲህ ይገናኛሉ ሰው። ቤዚ እውነቷን ነው፣ የሆነ ነገር ስላየች ብቻ ነው እንደ ስትሆን የነበረው። አንተ ግን ቤዚን ለመኮንን የሆነ እንዴት ነው ከአንተ እንድትርቅ ያላደረግከው ነገር የለም። የውሸት አታስመስ፣ የውሸት ነው የምትወጂኝ፣ አታፍቅርኝም፣ ለሰው ልታሰድብኝ ነው፣ የሆነ ፍቅርሽ የምሰል ነው በቃ እያልክ ብዙ ነገር ተናገርካት። በእሷ ልብ ገብቼ እኔ ልፍረድ ነው ያልከውና በጣም ያሳፍራል። ከልጅቷ ጋር መሆን ከፈለክ እኮ በዚህ ደረጃ ማቁሰል አይጠበቅብም ነበር። ሲቀጥል ስጦታ መመለስ፣ ስጦታን ስትመልስ ደግሞ ይሄ ይጠቅምሻል ብሩ ብዙ ስለሆነ እሷ ለብር ብላ አይደለም አንተን የቀረበችህ በፍቅር መካከል ራሱ ብር መጥቀስ አያስፈልግም ነበር። እኔ ግን በጣም ያዝ እኔ እንጃ ምልበል ማርያም በጣም ያዘንኩት በጣም ቢያንስ ወንድ ልጅ ከሴት ተሽሎ ሲገኝ እንጂ ከሴት ወርዶ ሲገኝ በጣም ነው የሚያስቀለው። በጣም ቤዚ ቀለበቱን ስላልተቀበለች ብቻ ምንድን ነው ያልከው አንተ? በቃ ከልቧ አትወደኝም ያልከው እመነኝ፣ እች ልጅ ከልቧ ነበር የምትወድህ፣ ግን አታታል ቀረችብ። እግዚአብሔርን ቀረችብ። እንደ ቤዚ አይነት አፍቃሪ መቼም አታገኝም። ሲቀጥል ስለወጡ ስለገቡ አይደለም በአንዱ መጽናት ነው ለሰው ልጅ ወንድነቱ። ሴት በቀያየሩ ነው እንዴ? ልጅቷም እኮ እኛ አላምናት ብለን ነው እንጂ እኮ አንቺን አያፈቅርሽም ለስራ ነው ከአንቺ ጋር ያለው እኮ ለስራ ነው። ለምንድን ነው አንቺ የምትረብሹ? እያለች በመካከል ስትናገር ነበር። አንዳንዴ እኛ የምንሸወደው ነገር አለ ማለት ነው። እና ቤዚ የኔ ቆንጆ እንደ ይሄ ቪዲዮ ራሱ ቢደርሳት ደስ ይለኛል። ቤዚ ይሄን ቪዲዮ ስታዩ ማለት ነው፣ ከጥፍር ቆሻሻ እንኳን እንዳትቆጥረው ይሄን ነገር በፍጹም እንዳትናደች። ከዚህ በኋላ ማርኬ ብለሽ ምናምን አለቃቅሰች በፍጹም እንዳትመጭ ሚዲያ ላይ። በፍጹም እንደ ትናንቱ ፋ ብለሽ እየሳቅሽ ፍንክንክ ብለሽ ነው መምጣት ያለብሽ። እሱ በዚህ መልኩ ከቀጠለ ማለት ነው አንቺም ከዚህ በላይ መሆን ስለሚገባሽ መሆንም አለብሽ ቤዚሻ። ምክንያቱም ተገፋሽ እንጂ አልገፋሽም። ስለዚህ የገፋ ተጎዳ ቤዚን ለማናደድ ከሆነ እንደዚህ የምትለጠለጡት በጣም ነው የምታስጠሉት። በጣም ነው የሚያስጠላባችሁ። እና ቤተሰብ ማለት ነው ቅድም በሰራሁት ቪዲዮ ላይ በቤዚ የቤዚ ደጋፊ ከሆንሽ እኔ አበረታታሻለው ያልሽኝ ልጅ ነበርሽ። እና ማለት ነው የእኔ ውድ በቀድሚያ አመሰግናለሁ። ሲቀጥል ደግሞ እኔ እውነት ካለው ነው የምቆመው ውዴ። ማለት እውነት አይኔ ፈጦ እውነትን እያየ ለሚያስመስል ሰው እኔ አላሽቀብጥም። በእውነት አላሽቀብጥም እና እውነት ካለ እንቅጭ እንቅጩን እናገራለሁ። አለቀ። ቤዚ እኔ ከመጀመሪያ መወዳት አለሁ ስታጠፋ እናገራለሁ፣ እውነት ካለም ደግሞ ከእሷ ጎን ነው የምቆመው። አሁንም ቢሆን ማለት ነው ለእውነት ማንም ማንም ይታገላል። ስለዚህ አንዳንድ ሰዎች ደግሞ ማለት ነው አንድ ሰው ስለምትወዱት ብቻ ውሾቹ ሸፋፍናችሁለት፣ አለ አይደለ? እንደዚህ ነው እንደዚህ ነው አትበሉ። እውነቱ ፍጥጥ ብሎ እየታያችሁ ነው ያለ አሁን ላይ ማለት ነው፣ ማንኛው ጥፋተኛ እንደሆነ። ቤዚ ከሮቤል ጋር ለምን እንደዚህ ታደርጋለች ምናምን የምትሉ ከሆነ ይሄ ልክ ናችሁ። ግን ደግሞ እዚህ ደረጃ የደረሰችው በማን እንደሆነ ልባችሁ ጠንቅቆ ያውቀዋል። በደንብ አድርጋችሁ ታውቁታላችሁ። ስለዚህ ሚዛናዊ የሆናችሁ ፍረዱ። ቤዚዬ አውቃለሁ፣ ህመሙ ይጎዳል። ግን ደግሞ አንቺ በልጥሽ ነው መገኘት ያለብሽ። በፍጹም በፍጹም። በስመ አብ ፍቅር እንደዚህ ከሆነ ግን ጥንቅር ብሎ ይቀር።